ክብሯን ተመልካቾቻችን፣ የቅዳሜ አመሻሽ የቅኝት ዝግጅታችን ላይ እንገኛለን። ዛሬ ደግሞ በተለይም የባሌ ብሔራዊ ፓርኮች የሚገኝባት እንዲሁም ደግሞ ለሳነት የተራራም ቅርብ የሆነችው ቱሉ ዲምቱ አቅራቢያ ላይ የምትገኘው በኦሮሚያ ክልል ውስጥ አንዲት ከተማ ልናስቃኛችሁ ነው። በተለይም መቼም እነዚህን ሁሉ ሳነሳ ብዙዎቻችሁ እንደምትገምቱ ተስፋ አድርጋለሁ። ሮቤ ተገኝተናል። ሮቤ በምሽት ምን ትመስላለች የሚለውን እናስቃኛችኋለን። እናንተም ከኛ ጋር እስከ መጨረሻው አብራችሁ እንድትሆኑ እንጋብዛለን። ቆይታችሁ ከኛ ጋር ይሁን። አብሮ ስልን ኦቦ ኡመር መሀመድ ሰላም ነው? ሰላም ነው። እንዴት ነው ሰላም ነው? ሮቤ ዛሬ ተከስተናል። እንግዲህ ዞር ዞር ብለን የተሰሩ የልማት ስራዎችን አብረን እንመለከታለን። እስኪ አሁን ላይ ሮቤን ምን መልክ አላት የሚለውን እስቲ የተሰሩ ስራዎችም በእርሶ አንደበት ምንድናቸው የሚለውን ቢነግሩን። ቆንጆውን ካም በሰላም መጣችሁኝ እያልኩኝ ሮቤ አሁን ምን ደረጃ ላይ እንዳለች አሁን ያለው ነባራዊ ሁኔታ ራሱን መግለጽ ይችላል ብዬ አስባለሁ። ሮቤ ያው የኮሪደር ልማቱ ብዙ አይተሞችን አካቷል። መንገድ ብቻ አይደለም፣ ብዙ በውስጡ የተሰሩ እንደ በዚህ ልክ የሚታዩ የውሃ ፏፏቴ አደባባዩ ጋር ተሰርተዋል። ሌላ በዚህ ኤሌክትሪክ ዩቲሊቲ የውሃ የቴሌኮም ሰፋፊ ስራዎች ናቸው የተሰሩ። ብዙ ስራዎች ሁሉንም እየሄደን የተወሰነው እንመለከታለን። እስኪ እዛች አካባቢ የተወሰነ እየተንቀሳቀስን እዚህ ጋር የሚፈጥረውን ድባብ የተወሰነ እንመልከት። ተከተሉን ክቡራን ተመልካቾቻችን። እንግዲህ እሳቸው የሮቤ ከተማ ከንቲባን በመወከል ዛሬ ከኛ ጋር ቆይታ ያደርጋሉ። አብራችሁን ሆኖ ይሄ በጣም የሚያምር ድባብ አለው። እዚህ ደስ የሚል ነው። የከተማውን ገጽታ ከሚቀይሩት ውስጥ የውሃ ፏፏቴው አሁን የተሰራው ስራው እንግዲህ አርኪ ብዙ ከተማውን የቀየረ ከመሆኑም አንጻር ማህበረሰቡ በቃ የተለየ ስራ በደስታ የተሰራውን እውቅና ሰጥቶ በከተማ ውስጥ ተንቀሳቅሰው ፎቶ የተለያዩ ለመዝናኛ ፕሮግራም ይጠቀሙታል። አቶ ኡመር፣ በተለይ ልማቶችን ለመስራት ሰላም እጅጉን አስፈላጊ ነው እና እንደ ባሌም እንደ ሮቤም ያለው ሰላም በጣም ጥሩ የሚባል ነው ብዬ አስባለሁ። እና እሱ ነገር በተለይ ለልማት ስራው ምን አለው? ምን ያህል አስተዋጽኦ አለ? በጣም ቆንጆ። እንግዲህ፣ ሰላም በሌለበት ስለ ልማት አይታሰብም። በጣም አስቸጋሪ ነው። ሰላም ሲጠፋ ብዙ ማረጋጋት የለም እንደ ከተማችን ያው ባሌ ህዝብ፣ የሮቤ ህዝብ ሰላም ፈላጊ በሀሳብ የበላይነት የሚያምን ህዝብ ነው እና ሰላም ከማንኛውም ቅድማ ትኩረት የሚሰጠው አድርጎ ስለሚያስብ ሰላሙን ከመንግስት ጋር ሆኖ የጠበቀ ህዝብ ስለሆነ ለዚህ ስኬትም ሰላም መኖር ነው ዋነኛው መሳሪያ። ወደዛ ደግሞ ያሉትን በተለይ በኮሪደር ልማቱ ቅድም በጭሩ የጠቀሱትን ነገር በስፋት እንመልከታለን። ኦኬ። ይሄኛው የኮሪደር ልማት ስራ በምን ያህል ጊዜ የተሰራ ነው? እቅድ ዜን ስንጀምር ማህበረሰቡን በማዋየት ከዛ በኋላ ጠቀሜታው ምንድን ነው የምለው ከተረዳ በኋላ ማህበረሰቡ በራሱ ፍላጎት ምንም የመንግስት ጫና ሳይደረግ ጉዳዩን አምኖበት ወደ ማፍረስ ነው የተገባው። ሀምሳ ሜትር ነው ስፋቱ፣ ከዳር እስከ ዳር ማለት ነው። ኮሪደሩ ቀጣይነት አለው። ለዚህ ዙር አምስት ነጥብ አምስት ኪሎ ሜትር ተሰርተው ለአገልግሎት አብቅተናል የኮሪደሩ ከተማችን ውብና ቆንጆ ከተማ አድርጓታል የሮቤ ከተማ ምን አይነት የኢንቨስትመንት እድሎችስ አሏት ሮቤ ከተማ ከመሰረቷ ስትመሰረት በ1923 ነው የተመሰረተች ዛሬ ላይ ቆመን 95 አመቷ ነው ከዚህ ከከተማ እድገት ጋር አሁን ብዙ ባለ ሀብት ዳያስፖራ የውጭ እና የውስጥ ባለ ሀብት ወደዚህ መጥቶ ከተማ ውስጥ ብዙ ኢንቨስት ለማድረግ ኢንተረስቶች ታይቷል። አሁን በአካባቢው ባሌ ብሔራዊ ፓርክ አለ፣ ሀረና ፎረስት አለ፣ ሶፍመር አለ፣ ሌሎችም አሉ። ቱሪስት ፍሰት በዚህ ውስጥ ነው አርፎ ምን ብሎ ከዚህ በኋላ ወደ ሚፈልጉ አቅጣጫ ስለሚሄድ ስፔሻሊ ለሆቴል እና ቱሪዝም ሴንተር ናት። ወደፊት ትኩረት ተደርጎ የሚሰራበት ኤሪያ ነው። ከዛ ውጪ ምናልባት እዚህ አካባቢ ላይ ምርታማ አግሮ ኢንዱስትሪ የግብርና ምርት በብዛት አካባቢ አምራች ቀጠና ስለሆነ ለዛ አግሮ ኢንዱስትሪም ሰፊ እድል አላት። በጣም እናመሰግናለን። አቶ መር እዚህ ጋር ሆኜ የምንመለከተው አንድ ሀውልት አለና እዛ አጠገቡ ሄደን እናወራለን ግን የጀነራል ዋቆ ጉቱ ሀውልት ነው አይደል? አዎ፣ የሮቤ ድምቀት ነው። እና እስኪ አጠገቡ ሄደን ደግሞ እዚህ የቆመበትን ምክንያት ለተመልካቾቻችን ይነግሩልናል። ወደዛው እናቅናል። እሺ፣ እሺ። ጀነራል ዋቆ ጉቱ ማን ናቸው? ምንድን ናቸው? ለኦሮሞ ሕዝብ በተለይም እዚህ ደግሞ ሐውልታቸው እንዲቀመጥ እንዴት ሆነ፣ ሐውልቱስ የተቀመጠበት ምንድን ነው የሚያመላክተው የሚለውን እስ ይንገሩ። ጀነራል ዋቆ ጉቱ የኦሮሞ አንጋፋ ተጋይ ነው። ለነጻነትና ለእኩልነት የታገለ ጀግና ሰው ነው። ዋቆ ጉቱ መነሻው እዚህ አካባቢ ነው ማለት ነው፣ ባሌ ነው ትውልዱ። ታሪክ ሰሪ ስለሆነ ለመጪው ለአዲሱ ትውልድ መማሪያና ታሪኩን ተረድተው ከዛ የተጀመረውን ትግል እንዲያስቀጥል መማሪያ እንዲሆን ነው የተሰራው። ሌላው እዚህ ሀውልት ላይ የምንመለከተው እንግዲህ ሀውልቱ የተቀመጠበት ተራራም አለ። የተራራው ምሳሌ ምንድን ነው? የሚታየኝም ዋሻ ነገር አለ፣ እንስሳቶች አሉ፣ ምንድን ናቸው? በባሌ የሚገኙ ተራራዎች፣ ባሌ ብሔራዊ ፓርክንም ይዟል፣ የሶፍ ዑመር ዋሻን ይዟል፣ ሳነቴም ይዟል የዱር እንስሳትና ምንድነው እጽዋት ብርቅዬ የሆኑት ብርቅዬ የዱር እንስሳትና በባሌ ውስጥ የሚገኙ እጽዋቶችን የሚያሳይ ሀውልት ነው። ብዙ ነገር ይዟል እንግዲህ አሁን ሲታይ እንዲህ አንድ ይመስላል። በውስጡ ከፋፍለን ስናየው መልእክት አለው። አቶ ኡመር መሀመድ የሮቤ ከተማ ከንቲባ ተወካይና የጸጥታ ቢሮ ኃላፊ ዛሬ እንግዲህ በቅዳሜ መሻሽ የሮቤን ስላስቃኙን ስላስመለከቱን ከልብ ነው ምናመሰግነው፣ አመሰግናለሁ። በጣም ነው ምናመሰግነው። እሺ፣ ክብሯን። ተመልካቾቻችን የዛሬው የቅዳሜ አመሻሽ የቅኝት ፕሮግራማችን የሮቤ ከተማን አድርጓል። በሮቤ እንግዲህ ያሉ ኢንቨስትመንት እድሎችና የተሰሩ የልማት ስራዎችን አስቃኝተናቸዋል። አሁንም ከቅዳሜ አመሻሽ ጋር መልካም ጊዜ ይሆንላችሁ። እኔ በዚያ በቃው